ሰበር ዜና። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጸመች። ጥቃቱን ተከትሎ በዶሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘው አሎራይድ የተሰኘው የአሜሪካ ጦር በሰፈር ላይ ኢላማ ተደርገዋል። በሀገሪቱ የአሜሪካ ኤምባሲ የአሜሪካ ዜጎች ወደ መጠለያቸው በመግባት ራሳቸውን ከጥቃት እንዲጠብቁ ጥሪ ቀርበዋል። የአሸናፊነት መልካም ዜና የሚል ስያሜ የተሰጥተው ጥቃት የአሜሪካ በሶስት የኢራን ኒውክሌር መሠረቶች ላይ ለፈጸመችው የአየር ጥቃት የተሰጠ አጸፋ እንደሆነ የኢራን ጦር መግለጹን እንደዚ ዘግቧል። በታላቁ ተንቀሳቃሽ ምስሎች ከኢራን የተተኮሱ ስድስት ሚሳይሎች በኳታር ሰማይ ሲመዘገዘቡ ታይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን የአጸፋ ጥቃት መከላከል የሚያስችል መካከለኛው ምስራቅ ቢሮ ደህንነት ቡድን እያቋቋሙ እንደሚገኝ ተመላክቷል። በተመሳሳይ ኢራን በኢራቅ በሚገኘው የአሜሪካ ጦር ሰፈር ጥቃት የፈጸመ ሲሆን፣ በባህሬን ክዌት ጥቃት ማስጠንቀያ ሳይረን ድምጽ እየተሰሙ መሆኑን ተጠቁሟል። ከጥቃቱ በኋላ የኢራን ጦር በሰጠው መግለጫ የጥቁር ሰፈሩ የአሜሪካ አየር ህል ኃይል በምዕራብ እስያ የሚያደርገው ዘመቻ ዋና ማንጠባጠቢያ ሆኖ ያገለግል ነበር ብለዋል። የኢራን የጦር ሰፈር ለማጥቃት የተጠቀመችው ስድስት ቦምቦች የአሜሪካ በኢራን ኒውክሌር ጣቢያ ላይ ከመፈጸማቸው ስድስት ቦምቦች ጋር ተመሳሳይ ቁጥር አላቸው። ኢራን በኢራቅ የሚገኘው የአሜሪካ ጦር ሰፈር ላይ የሚሳይል ጥቃት ማድረሷን ተከትሎ ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታውቃለች። ማምሻውን በመካከለኛው ምስራቅ የሚገኘ የአሜሪካ ጦር ሰፈሮችን ማጥቃት የጀመረችው ኢራን በምዕራባዊ ኢራቅ የሚገኘውን አልአሳድ የጦር ሰፈር በሚሳኤል መደብ ድቧን ዋሽንግተን ፖስት ዘግበዋል። ከሰዓታት በፊት የኢራን መንግስት በኒውክሌር መሰረት ልማቶች ላይ በአሜሪካ ልትፈጸመባት ጥቃት ምላሽ እንደሚሰዝቶ ነበር። በተያያዘ ኳታር በኢራን ላይ የተቃጣባት ጥቃት ተመጣጠኝ ምላሽ እንደምሰስ አስታውቃለች። የኳታር መከላከያ ሚኒስተር ኢራን ኳታር በሚገኘው አልዑደይድ የጦር ሰፈር ላይ ሚሳኤል ተኩሳለች፣ በዚህም ኢራን የኳታርን ለዋለዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷ በዓለም አቀፍ የተጠበቀ መሆኑን ሚኒስተሩ ጠቅሰዋል። አክለውም የኳታር አየር መከላከያ ስርዓት ከኢራን የተተኮሱ ሚሴሎች የማክሸፍ ጥቃቱ መመከቱን ተናግረዋል።

ሩሲያ ሁሉንም እድገቶች ጠብቃለች፣ እናም የኢራን እስላማዊ ሪፐብሊክ ትደግፋለች። ኢራን ለዘላለም ትኖር። እንዲሁም ወራሪዋ እስራኤል ከፍልስጤን ከንጹዋን ዜጎች ጋር ተላቀ አመድ የምትሆንበትን ጊዜ የተመኘ ቻረን ሰንብትላለሁ።